የኔ ያሉንን ነገር አልነካም በማለት በስህተት የገባላቸውን 8.4 ሚሊዮን ብር የመለሱት ታማኙ ግለሰብ ዜና ይዘናል። ከሶስት ዓመት በኋላ የተሰጠው ፍትህ የወጣቷ ሜሮን ገዳይ በእድሜ ልክ እስራት ታሰረ ይላል የፍርድ ቤቱ ውሎ። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ሳዑዲ አረቢያ እንደ ናይል ተፋሰስና ቀይ ባሕር ባሉ ቀጠናዊ ጉዳዮች ላይ ያላትን ተሳትፎ እንድታሳድግ፣ እንዲሁም ቀጠናው ላይ ሰላም እንዲመጣ ከፍተኛ አስተዋጽኦ እንድታደርግ ጠየቁ። እነዚህም ዜናዎች በዝርዝር እናቀርባለን። ከአዲስ ኒውስ ጋር አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሁሌም ወቅታዊ ጉዳዮች የሚቀርቡበት የዜና አምድ አዲስ ኒውስ። የኔ ያልሆነ ነገር አልነካም በስህተት የገባላቸውን ስምንት ነጥብ አራት ሚሊዮን ብር የመለሱት ታማኙ ግለሰብ በባንክ ሂሳቦ በድንገት ስምንት ነጥብ አራት ሚሊዮን ብር ገቢ ቢደረግ ምን ያደርጋሉ? ፈጣሪ የሰጠን ተጠቀመበት የሚል ወዳጅ ዘመድ ቢኖሩም የአማራ ክልል ትምህርት ቢሮ የፋይናንስ ባለሙያ የሆኑት አቶ ቻላቸው ጌጡ ግን መልሳቸው አጭር ነበር፣ የኔ ያልሆነ ሀብት አይገባኝም። ህዳር 20 ቀን 2018 ዓመተ ምሕረት አቶ ቻላቸው ጌጡ በኢትዮጵያ ንግድ ባንክ ሂሳባቸው ያልተጠበቀ 8.4 ሚሊዮን ብር እንደደረሳቸው የሚገልጽ መልእክት ደረሳቸው። ገንዘቡ ካዋሽ ባንክ ወደ ኦሮሚያ ህብረት ስራ ባንክ ለአቶ መሐመድ ኢብራሂም ሊተላለፍ የነበረ ሲሆን በባንክ ባለሙያ ስህተት ወደ አቶ ቻላቸው ሂሳብ ገብቷል። የአቶ ቻላቸው ምላሽ ቤትን አድስበት፣ ፈጣሪ የሰጠን ተጠቀም የሚሉ ሰዎች ግፊት ቢገጥማቸውም እሳቸው ግን ከእምነታቸውና ከህሊናቸው ጋር ስለማሄድ ወዲያውኑ ለፖሊስና ለባንክ በማመልከት ገንዘቡ እንዳይንቀሳቀስ አደረጉ። ባደረጉት ታማኝ ጥረት ገንዘብ ለትክክለኛው ባለቤት ለአቶ አብዱል ሰመድ መሐመድ ተመልሷል። አቶ ቻላቸው በ9000 ብር የወር ደሞዝ የሚሰሩ ቢሆንም በሚሊዮን የሚቆጠር የሰው ገንዘብ ለመውሰድ ህሊናቸው እንዳልፈቀደ ገልጸው የኢትዮጵያ ንግድ ባንክም ለታማኝነታቸው የምስጋና ደብዳቤ አበርክቶላቸዋል። ከሶስት አመታት በኋላ የተሰጠው ፍትህ፣ የወጣት ሜሮን ገዳይ በእድሜ ልክ ታሰረ። ከሦስት አመት የፍትህ መጠባበቅ በኋላ በመቀሌ ከተማ የተፈጸመው የወጣት ሜሮን መብራህቱ ግድያ የመጨረሻ እልባት አግኝቷል። የመቀሌ ማዕከላዊ ፍርድ ቤት በግድያ ወንጀል ተከሶ የነበረው በላይ ጸጋይ የተባለ ግለሰብ ዛሬ ታህሳስ ሁለት ቀን 2018 ዓ.ም በእድሜ ልክ ጽኑ እስራት እንዲቀጣ ወስነዋል። የ የ23 ዓመቷ ወጣት ሜሮን የካቲት 18 2015 ዓ.ም ቀን በመቀሌ ከተማ መናሪያ አካባቢ በባጃጅ ተገድላ ተጥላ ነበር የተገኘችው። ወንጀለኛው ግድያውን የፈጸመው ጨለማን ተገን በማድረግ መሆኑ መሆኑና ድርጊቱ ለመደበቅ ያደረገው ሙከራ ቅጣቱን ወደ እድሜ ልክ እስራት አክብዶታል። የፍርድ ሂደቱና ውሳኔው ከ3 ዓመታት በላይ ጊዜ ወስደዋል። በመጨረሻም ፍርድ ቤቱ በወንጀለኛው በላይ ጸጋይ ላይ የእድሜ ልክ እስራት ወስነዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሳዑዲ አረቢያ እንደ ናይል ተፋሰስና ቀይ ባህር ባሉ ቀጠናዊ ጉዳዮች ላይ ያላትን ተሳትፎ እንድታሳድግ እንዲሁም ለቀጠናዊ ሰላም ከፍተኛ አስተዋጽኦ እንድታደርግ ጠየቁ። ሳውዲ አረቢያም በነዚህ በወሳኝ ቀጠናዊ ጉዳዮች ላይ ምክክር ለማድረግ ወደ ኤርትራ ልኡክ እንደምትልክ ገልጻለች ተብሏል። ለአራት ቀናት የስራ ጉብኝት በሪያድ የሚገኙት ፕሬዝዳንት ኢሳያስ ይህንን ጥያቄ ያቀረቡት ትናንት ረቡዕ ታኅሳስ አንድ ቀን 2018 ዓ.ም ተብረተ ነው ከሳውዲ ልዑል አልጋ ወራሽ መሐመድ ቢን ሰልማን ጋር ንግግር ባደረጉበት ወቅት እንደሆነ የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረመስቀል አስታውቋል። ኢሳያስ ከትናንት በስቲያ ማክሰኞ እለት ወደ ሳውዲ አረቢያ ያቀኑት በንጉስ ሰልማን ቢን አብዱልላዚዝ አልሳኡድ ግብዣ እንደሆነ ተገልጿል። በሪያድ ከሳውዲ መንግስት ከፍተኛ ባለስልጣናት ጋር ስብሰባዎችን እንደሚያደርጉ የማስታወቂያ ሚኒስትሩ ጠቅሰው ነበር። የማስታወቂያ ሚኒስትሩ ረቡዕ በኤክስ ገጻቸው ያጋሩት መረጃ እንደሚያመለክተው ኢሳያስ በአልየማማህ ቤተ መንግስት ተገኝተው ከሳውዲ ልዑል አልጋ ወራሽ ጋር ሰፊ ንግግር አድርገዋል። የሁለቱ መሪዎች ንግግር በሁለትዮሽ ግንኙነት እንዲሁም ለሁለቱ ሀገራት ወሳኝ ጥቅም ባላቸው ሌሎች ጉዳዮች ላይ ያተኮረ እንደነበረ አመልክቷል። ሞቅ ያለ ንግግር እንደነበረ የተገለጸው የሁለቱ መሪዎች ውይይት ሀገራቱ ያላቸው ታሪካዊና ወንድማማቻዊ ግንኙነት የተነሳበት እንደነበረ ተጠቅሷል። ሁለቱ ሀገራት ኢኮኖሚያዊ ትብብሮች ላይ ያላቸውን የሁለትዮሽ ግንኙነት ለማስፋፋት ያላቸውን ተስፋና እድል ላይ ያተኮረ እንደነበረም ገልጸዋል። ፕሬዝዳንት ኢሳያስ ልዑል አልጋ ወራሹ መሀመድ ቀጠናዊ ጉዳዮችን በተመለከተ ያደረጉት ውይይት ወቅታዊ ሁኔታዎችን በተመለከተ ምልከታ መላወጥ ላይ ያጠነጠነ እንደነበረ የማነ በልጥፋቸው አስረድተዋል። ቀጠናዊ ጉዳዮች ተብለው የተጠቀሱት የአባይ ተፋሰስ፣ የአፍሪካ ቀንድ፣ ቀይ ባሕር እና የአረቢያን ባሕር ስላጤ ናቸው። የማስታወቂያ ሚኒስትሩ በልጥፋቸው ሁለቱ ወገኖች ሳዑዲ አረቢያ በእነዚያ ሁሉ ቀጠናዊ ጉዳዮች ላይ ለሚኖራት ተገቢ ሚና ተወያይቷል ሲሉ ጽፏል። ፕሬዝዳንት ኢሳያስ ሳዑዲ አረቢያ በእነዚህ ጉዳዮች ላይ ንቁ ሚና እንዳልነበራት አስታውሰዋል ተብሏል። የማነ ገብረ መስቀል የዳበረ ኢኮኖሚ እድገት እንዲኖር ለማድረግ ዘላቂ ቀጠናዊ ሰላም ማስፈን አስፈላጊ ቅድመ ሁኔታ መሆኑን አስምረውበታል ሲሉ ፕሬዝዳንቱ ያነሱትን ነጥብ አስረድተዋል። ዜናው የቢቢሲ ነው። ትኩስና ወቅታዊ መረጃዎች፣ ዜናዎች ተጠናክረው እንዲደርሱት አዲስ ኒውስን ሰብስክራይብ ያድርጉ። ለዛሬ ዜናዎች እነዚህን ይመስላሉ። ሰብስክራይብ በማድረግ ላይክ እና ሼር በማድረግ ቤተሰብ ይሁኑ። አዲስ ኒውስ